ነው እረሳሁት ታውቂያለሽ በቃ በዛው ሞኪ ሆነሽ ይሻል ተነሽ እንሂድ እሺ እዚህ ከምቀመጥ ግን ለኔ የሚሆን ስራ ጠፍቶ ለዛ እኮ አይደለም መሰለሽ ስራ አለ ግን ዝም ብሎ ተራ ስራ ነው የተሻለ ስራ መሰለኝ ብዬሽ እኮ ነው ደመወዙም አሪፍ አይሻልም እኔ አላውቅ። ብቻ የሚሰማኝ ስሜት እኔ ኮማ ውስጥ ሆኜ ህይወቴ ሌላ ሰው እየኖረው እንደነበረ። አይዞኬ። እኔ አባት፣ ለምን ቤት ሄደን አረፍ አንልም? በዛውም ዘና አረጋ አለው። ሁሉንም ነገር አስተካክለዋለሁ እሺ? አንተ ተኝተህ ስትነቃ ደግሞ ሁሉም እንዳዲስ ይሆናል።

ተገናኙ። ሀና እንግዲህ ባርኮትን እንደምታፈቅረው እየነገረችው ወደ ቤት ሄደን እረፍት እና ድርግ ጭንቀትም ሁሉም ነገር እንዲለቅህ እያለችው መንገድ ላይ እያወረዩ እያለ እንግዲህ ማሂ ከአገታት ልጅ ጋር በመንገድ ላይ ምሳለ መብላት ወክ ስታረግ ተገናኝተዋል። ሰላም ወንድና የተወደዳችሁ የተከበራችሁ በመላለው ላይ የትገኙ ወደ ሀገሬ ልጆች እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላም፣ ጤና፣ ፍቅር፣ አንድነት ተመኘውላችሁ። ለዚህ ቻናል አዲስ የሆናችሁ እንኳን ስላመጣችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። ለምታበረታቱን ከልብ እናመሰግናለን። ማህደር ክፍል ዘጠኝ እነሆ ይዘንላችሁ መተናል። እንግዲህ በባለፈው ማሂ ታግታ ከታገተችበት ቤት አምልጣ ነበረ። ነገር ግን ከታገተችበት ቤት ብታመልጥ መሄጃ እንደሌላ ስታቅ ተመልሳ እዛው አገተችው ልጅ ጋር ሄዳለች። ያገታት ልጅ እንግዲህ ምሳ ይዞላት ሄዶ ቤት እንትን ሲል እንግዲህ አምልጣ ሄዳለች ማለት ነው። አምልጣ የሄደችበትን ምክንያት ነግረዋለች። አልሆነ ሰው መጥቶ እዚህ ቦታ ጥሩ ቦታ ስላልሆነ ራስሽን፣ ራስሽን ጠብቂ አምልጪ ያላት ሰው እንዳለ ለአጋቿ ወይም ደግሞ ለአገታት ሰው ስትነግረው ነበረ። ያገታት ሰው ደግሞ እንግዲህ ለአንቺ ጥሩ ቤትና ጥሩ ስራ ይገባሻል ብዬ ስላሰብኩኝ እያመቻቸሁሁልሽ ነበረ፣ አንቺ ግን ጥለሽ ሄድሽ ብሎ ድጋሚ እያታለላት ይገኛል። ነገር ግን ተባባሪው ማን ነው ምንድን ነው የሚለውን አብረን እምናየ ይሆናል። እስከዛ ድረስ ቪዲዮውን እስተመጨረሻ ተከታተሉ። ከዛ በኋላ እንግዲህ ዮናስም ማሄን ማፈላለጉን እንደቀጠለበት ነው። በጓደኞቹ እየተደዋወለ እያፈላለጋት ይገኛል። ጄሪም እንግዲህ ማሂን ከዛ ግድም ለማጥፋት ከባርኮት ለማራቅ የማትፈነቅለው ድንጋይ የማታደርገው ነገር የለም እንግዲህ ጄሪ ሀናን ልክ ባርኮት አስመስላ ስትጀናጀናት እንደነበረም እንግዲህ ሚስጥሯ ተገልጦባታል። እንግዲህ የሆና ስም ከቴሌዎች ጋር ተነጋግሬ ያለሁኝ የቴሌውን መረጃ ላውጣብሽ ወይስ ደግሞ ትከፊኛለሽ? እያለ ድርድር ላይ እያ አስገባት ይገኛል እሱ ግን ያው ሲደራደራትም በድምፅ እየቀዳት ነው ማለት ነው። ማለትም እንግዲህ ጄሪ ለወንድሟ ብላ ያልሆነ አስተሳሰብ ይዛ ብዙን ደረጃ እየሄደች ትገኛለች። ሀናም እንግዲህ ወደ ኢትዮጵያ የተመለሰችው በጄሪ አማካኝነት ነው ማለትም ጄሪ ባርኮትን መስላ ስታወራት እንደነበረ ቴክስት ስትልክላት እንደነበረ ስትልክላት እንደነበረ እንግዲህ ሀና ወንድምሽ ለምንድን ነው በፍቅሩ አማሎ ካመጣኝ በኋላ እንደገና ላሽበ የሚለኝ የሚያስደብረኝ ለምንድን ነው ብላ እንግዲህ ስትጠይቃት፣ ጄሪ ይህን ሁላ ነገር ስታደርጊ ለምንድን ነው ለእኔ ያልነገርሽኝ ብላ ስትላት እንግዲህ የግል ሕይወቴ ለግሌ እንጂ ለአንቺ ማማከር አይጠበቅብኝም ብላ መልሳላት አለኝ ማለት ነው። ሀና እንግዲህ ሀና ባርኮት ያወራት መስሏት ባርኮት የሚያፈቅራት ስለመሰላት ነው ከውጭ ወደ ኢትዮጵያ የገባችው። ነገር ግን ስታወራት የነበረችው ጄሪ ናት። ጄሪ ደግሞ ማሂን አስጠፍታ ከባርኮት አላቃ ሀናን ለመዳር ወይም ደግሞ ሀናን እንዲያፈቅራት ለማድረግ ትገኛለች ማለት እየጣረች ትገኛለች። ነገር ግን ባርኮት ማሂን ነው የሚወደው ምክንያቱም ስለጠፋች በጣም ጸጽቶታል። በጣም ደብሮታል። ያው የመጀመሪያ ፍቅረኛውም እስከሆነች ድረስ እንግዲህ ሀና የባርኮትን ትቀማታለች ሳትቀማትም የሚለውን የምናይ ይሆናል ነገር ግን እንግዲህ ሀና ዮናስ ጋር ደውላ ያለውን ነገር ማጣራት ትፈልጋለች። ማለትም ባርኮትና ማሂ እውነተኛ የማለትም እውነተኛ ፍቅር አላቸው ወይስ የላቸውም ብላ እንግዲህ ማጣራት ትፈልጋለች። ሀና ያው ባርኮትን የቃቃ ባል ከቃቃ ባል ወደ እውነተኛ ባልና ወደ እውነተኛ ትዳር እንዘዋወር እያለች ስትለው፣ ስለምንድን ትዳር ነው የምታወሪው? ስለምን የቃቃ ህይወት ነው የምታወሪው? እኔ የራሴ ህይወት ያለ ያለ ሰው ነኝ ፣ አንቺም የራስሽ ህይወት እንዲኖርሽ እፈልጋለሁኝ እያለ እንግዲህ ሲመክራት፣ እሷ በጣም ግራ በመጋባት ለጓደኛዋ ይህን ነገር ታማከራታለ ማለት ነው። ጓደኛዋ እንግዲህ የተደበቀ ነገር ይኖራል ራስሽን አረጋጊና፣ ምን እየተካሄደ እንደሆነ ማን በቴክስት ሲጽፍልሽ እንደነበረ ማወቅ አለብሽ። ማለትም ከዚህ በፊት አውርታችሁ ካላወቃችሁ በቴክስት ብቻ ከሆነ የምታወሩት አንድ የተደበቀ ነገር አለ ብላ ጓደኛዋ መክራታለች፣ ሀናን እንግዲህ። ሀና ከባርኮት ጋር ስትጻጻፍ የነበረውን ሲጽፍላት የነበረውን ሲያወራት የነበረውን ስታሳየው ይሄ ስልክ ያንተ ስልክ አይደለም ወይ ብላ ስትጠይቀው የኔ ነው ብሎ አምኖላታል። ነገር ግን እሱ እንዳልተጻጻፈ ለማስረዳት ቢሞክር ሀና ልትረዳው አልቻለችም። ነገሩ ሁሉ ህልም ነው የሆነብኝ። እኔ እኖራለሁኝ። እኔ የህልም እየኖርኩኝ ሕይወቴን ደግሞ ሌላ ሰው እየኖረልኝ ያለ ያህል ነው የተሰማኝ ብሎ ሲያስረዳት፣ እንግዲህ ሁሉም ነገር ይስተካከላል ብለዋለች። ሁሉም ነገር ይስተካከላል፣ አይዞ፣ ወደ ቤት ሄደን እረፍት እናደርጋለን እያለችም እየመከረችው ነበረ። ከዛ እንግዲህ እቤት ተመልሶ ጄሪን ከዚህ በፊት የሰጠው ሺም ካርድ አለና እሱም ሲም ካርድ አንጭ ብሎ ሲያፋጥጣት፣ የለም ብያለሁ፣ የት እንዳለ አላውቅም ብላ ያው ጥላው ወጥታለች ምክንያቱም ያ ሲም ካርድ እንግዲህ ጄሪ በባርኮት ሲም ካርድ ነው ስትጀናጀናት የነበረችው ሀናን ከዛ እንግዲህ እንደዚህ እንደዚህ እያለች ዮናስ ጋር ደውላ ጄሪ ያለውን ነገር ሚስጥሯን ይጠብቅልኛል ብላ ስለምታስብ ለሱ ማማከር ስለፈለገች ደውላ ብዙም ሳያወራት ሲዘጋባት እቤቱ ሄዳለች ማለት ነው። እቤቱ ከሄደች በኋላ እንግዲህ ምንድነው የፈለግሹ ምናምን ብሎ ሲጠይቃት ካንተ ምን ይፈለጋል ምናምን እያለች ስታሾፍበት እውነት አንቺ ግን የ ባርኮት እህቱ ነሽ ወይስ ጠላቱ? እያለ ሲጠይቃት ነበረ። በዛ በመቀጠል እንግዲህ ምኑም ልሁን ምኑም፣ ሁልጊዜ ጥሩ ነገር ብሰራም በመጥፎ ነው የምታዩብኝ እያለች እንግዲህ እራሷን እንደ ጥሩ ሰው እየቆለለች ነበረ። ከዛ እንግዲህ ያው ዮናስ፣ የህግ አካል ማለትም ሕግ ላይ ስለሚያተኩር ሕግ ላይ ስለሚሰራ ጄሪ የምሰራውን ስራ በሙሉ ከቴሌ ምን እንዳለቻት፣ ከሀና ጋር ያወራችውን እንዲሁም ደግሞ ሌሎች የጠነሰሰቻቸውን ጥንስሶች እንበላቸው ማለትም ተንኮሏን ስለሚያውቅባት እንግዲህ ዶራ ሊቀበላት አስቧል። ያው ለማስፈራሪያ ይሁን ለእንትን ይሁን ቀጣይ የምናቀርብላችሁ ይሆናል። እንግዲህ ማሂና ባርኮት ድንገት መንገድ ላይ ተገናኝተዋል። ምንድን ነው የሚፈጠረው? ባርኮት በጣም ደስ ብሎታልም ደንግጧልም። ብቻ ሌላው ማለት ማሂና ባርኮት ወደፊት አንድ ላይ ይሆናሉ ወይስ አይሆኑም ወይስ ደግሞ ሀና ትወስደዋለች አትወስደውም? የሚለውን የምናይ ይሆናል ማለት ነው። እስካሁን አብራችሁን ለነበራችሁ ከልብ እናመሰግናለን። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ማበረታታችሁን ቀጥሉበት። በሌላ ቪዲዮ እስከንገናኝ ድረስ ሰላም፣ ጤና፣ ፍቅር፣ አንድነት እመኝላችኋለሁ። መልካም ጊዜ